እነዚህ ሰዎች እስካሁን ምን ይሰሩ ነበር? ቢያንስ ምን ይጠብቁ ነበር? አንዳንድ እግር አይገባል ለመረበሽም ሌሎች የሚረብሹ ወገኖች በነበሩበት ወቅት ቢያንስ በደንብ መራመድ ባይችሉም በልምሻ የተያዘ እንቅስቃሴ ቢሆንም እግር ነበራቸው ሸኔም ፋኖም የሚባሉ አሁን ሁለቱም እግራቸውን አተው በሚድሁበት በወጉ መዳህም በማይችሉበት የሕልውና አደጋ በተቃረጠባቸው ሰዓት ምን ለመጨመር ነው ትንሽ ለግርግሩ ድምቀት አብረው ያኔ ቢሞክሩ ጥሩ ነበር ብዬ ያምናለሁ። እንግዲህ የበለጠ በቆየን ቁጥር ችግሩ እየተባባሰ የመንግስት አቅም እየደከመ ይሄዳል ብለው ስሌት ሰርቶ ነበር ማለት ነው። ግን ያው የበለጠ በጠበቁ ቁጥር እነዛ ሲውሸለሸሉ የነበሩት በቆሙ ይራመዳሉ ብሎ የጠበቋቸው ሰዎች አሁን እግርም እጅም አጥተው ተራ የሽፍትነት እንቅስቃሴ ውስጥ የገቡበት ሁኔታ መኖሩንም በደንብ እያዩ እየተገነዘቡ ነው። ስለዚህ ከዚህ በኋላ ለትግራይ ህዝብ ሰላሙን፣ ደህንነቱ ለመስጠት የራሳቸውን ሚና ቢጫወቱ ከዚህ በኋላ የሚመጣ የሚከተል ነገር ካለን። የእነሱን መጨረሻ በአስከፊ በሆነ መንገድ የሚደመድም ብቻ ሊሆን እንደሚችል የሚያጠራጥር ነገር አይደለም እና ነገሮችን ቆመው ላይ ያሉ ይህም ደግሞ ተብሎ ይጠበቃል።